ይሰማላል ይሰማል፣ እኔ ይሰማል ማለት መብራት ሰው ነው። "ምኑን ለብሼ ልምጣልሽ" ሙዚቃ አልሰማሁ። ምኑን ለብሼ ልምጣልሽ ግልድሙን ወይስ ሽርጡን፣ ቁንጣ ይሻላል የሚለው ዘፍኖት በጣም ብዙ ሰው ሰምቶለታል። እና እስኪ ይጋብዝሃል እስኪ ምኑለብሼ ልምጣልሽ ግልድሙኖይሼረጡ የትኛው ያምርብኛል ንገሪኝ እቴ፣ ቁርጡን እኔ እንጂ የተያዝኩት ላንቺ ምን ይጠየቃል! ከደጋጎቹ መወለድ ወሎዬነትሽ ይበቃል። ምኑለብሼ ልምጣልሽ ግልድሙኖይሼረጡ የትኛው ያምርብኛል ንገሪኛ ቴቆርቶን እኔ እንጂ የተያስኩት ለአንቺ ምን ይጠየቃል! ከደጋጎቹ መወለድ ወሎ የነትሽ ይበቃል። ተዟዙሬልሽ ከፊትም ከኋላም፣ መቼ አይነ በጎ ማየትን አይጠላም። የሚብስብኝን ሀገር ሽባ የሁት ሌላው ሌላ ቀን ነው ቀነው ብያ ዘገየሁት። ትምጣ ቃሮዬ ቃሮ ቃሮ ትምጣ ቃሮዬ ትምጣ ቃሮዬ ቃሮ ቃሮ ትምጣ ቃሮዬ በኢንስትሩመንት ቢሆን በደንብ አስደንሰው ነበር ማለት ነው። የሚገርም ለዛ ነው ያለ በጣም ደስ ይላል። እኔ በጣም ወድጄአለሁ። ግን አንድ የቤት ስራ ልስጥህ። አሁን ስለ ገበሬ፣ ስለ የዶለዶመች፣ ስለሚሰሩ እጆች፣ ስለ ለሌላው ብለው ስለተሸበሸቡ ፊቶች፣ ስለሚደክሙ ሰዎች እስቲ ዝፈማ። አንዳንድ ጊዜ አሁን እኔ የምታዝበው ደህና ነው። አሁን ለሴት እህቶቻችን ደህና ነው። መቼም እናንተም እኔም ተነሱ ስራ አወጣን። ደግ ነው ደግ ነው ዘፍነና ግን እንደው አሁን እኔ እንትኑ አይታዘዝም። አሁን ይሄ የምትመቱት እንደዚህ ማለት ነው ለእኛ ለሚሰራ ሰው አሁን እንደዚህ ቀኑ ሙሉ ዲ ከመሹ ላይ ማታ በዛ በጎለድ የፈጅሽ የሰራሽው የጋገርሽው እንጀራ እንዴ ሲጣፍጥ ትትል። ስራን ታበረታታለህ። ደህና እንሰራለን ማለት ነው ያለንጋጣትሽ፣ ታልካቅም ቁጭ ብላ ጥፍሯን እንዲህ እያለ ትጠብቃህ። ላ የግጥሙን እንዲህ ትዘፍንላ ማለት ነው። እና አሁን ለእንደዛ ለእንደዛ አስገጥም፣ እኔ ገጥምልሃለሁ። ተከጀል እንዲያገሬ ማለት ነው። አይ ይህንን እኔ ስለ ይህን ጋብዘን ስላልኩ ነው። ሌላም ይዘፍናል። ሁለገብ ነው እሱም፣ አጎበዝ ነው። እሱን አይደለም እኔ አሁን፣ ዘፈኑ አካባቢ ማለት ነው። ዘፈኑ አካባቢ ያለ ሰው ማለት ነው። እንዲህ አለ አሁን፣ ለስራ ለልፋት ለሚሰራ ሰው አሁን መሰለነ ሴት ሆና ማለት ነው፣ ዝም ብላ አንተን እምትለው ማለት ነው። ሴት ሆና ለምሳሌ ለአስተራረሰ አስተራራሳ አማረኝ በሬ አጠማመድ አማረኝ። ይሄ ደግሞ ውቅያ ላይ እንትኑ ትታበራየው የሳልከኝ ብትለው ስራ ታበረ ተለያየው አሁን መቼም ሴት የላኮች ማይፈራ በዛ እየታገዘ ሰው ይሰራል ማለት ነው። አየው ለአሁኑ አይደለም አሁንም አንደኛ በቃ። ግን ሴቷ ግን ከአንተ ይበልጣል። ድምፁ ከባድ ሰው ነው። ለምን እሱ እሱ ቁጭ ብሎት ይዘፍን ነው የሚውለው።

እንዲሁም ደግሞ ጀግንነቱንም ነካ። ስለ ንጉስ ሚካኤል ስንት ጀግና አለ መሰለህ? ወሎ አሁን በጦሩም ላይ ሜዳውም ላይ አሁን ይኸው እኔ አንድ የተስተማረ አለ ዱፍትርና ያለው ማለት ነው። ግን በአዲዋ ጦርነት ጊዜ በአራቱም ግንባር የተሰለፈ የወሎ ጦር ነው ብሎ ንጉሥ ሚካኤል ሁለት ጊዜ ነው። በሁሉም ግንባር ሁሉ የራሱን ግንባር እንትን ብሎ ማለት ነው አሸንፎ የኔ ነው ወይስ የኔ ይሰማል። ፋሚሊ ምናምን እንደዚህ ስታይ ለዳና መስጊድ ለምሳሌ ዳና የሚባለው አሁን እስላሚክ ስኩል ነው። እስላሚክ ሙስሊሞች ትምህርት የሚያስገዱበት ነው። እንደዚህ ደግሞ ለቤተክርስቲያኑ ደግሞ ከሄድክ ደግሞ እንደነገርኩህ ቅኔ የሚባለው ዮሐንስ ገብላዊ የመጀመሪያውን ቅኔ የጀመሩት ወሎ ላይ ነው። ሌሎች እነዚህ አራቱን ቅኝቶች ማየት ትችላለን። እነ ባቲ ሁሉም ወሎ ላይ ነው የተጀመሩት ፀሐፍት ገጣሚያን ምናምን ማየት ትችላለህ። እነ ሙልጌታ ተስፋዬ እነ ዘሪሁን አስፋው ትልቅ የሚባሉ ፀሐፊዎች አሉ እና እንትን ራቦር ማለት አ ራቦር ሳይሆን ታዲያ ራቦር መጽሐፍ ቅድም እንደሰጠው እንደዚህ አይነት መጽሐፍ ያሳተሙ ለእነሱም እንዲገባቸው ነው። ተመልካቾቻችን ለአንተ በደንብ አድጌ በፎቶ አስተዋውቃለሁ እና ወሎ ላይ እንደዛ አይነት ሰዎች አሉ። በሙዚቃ ደግሞ እነ ባህሩ ቃኘውን አታውቅም? ኧረ እንጂ ታዋለሩቀታዋለትን ታቃለያክቱ ልጆ ጋ አውና ውግታል የዚህነት ቤተሰቦች ባለፈው ተዋውቃል። ታውቃቸዋለህ። ስለዚህ እንዲህ እንዲህ አይነት ሰዎች ወሎ ላይ አሉ እና ይህም ልጅ እንደዚሁ አሁን ታዳጊ ነው። በደንብ ወደፊት መስራት የሚችል ትልቅ አቅም ያለው ልጅ ነው እና እንደዛ ነው። በርታ። አንዱ ሁለት ብር ተምሳ አካባቢ እሰድ እልሃለሁ በአቅሜ። አብሽር፣ ማር ወይ ዶሮና እንቁላል እሰድ እልሃለሁ። እንቁላል ውድ ነው። ላም ወደ መቶ እንቁላል አዎ ወደ 150 አካባቢ እንቁላል ይዞ ሊመጣ ሲመጣ፣ እኔ ቤት ነው ያለው። አሁንና ለምን መሰለ ዶሮ አንድ ለምን እንቁላል ዘለለው በምን መሰለህ፣ እናትና አባቱ ልጅ እንቁላል አይበላም እያሉ ሳያበሉ አደገ። አሁን ታደገ በኋላ ደግሞ እንቁላል ተወደደ፣ አለፈው ማለት ነው። እንቁላል ያልፈው ሆነ ስማይ ተሚቀነጭር መቶ እንቁላል ሰጥቼ በዋፍር አይሻልም። ስለዚህ ለጌች ስንት እንቁላል ነው መትልክለት? አዲስ አበባ አዲስ አበባ አዲስ አበባ 26 ብር